አፋልጉኝ ወንድሜ፣ እንጀግናውን ጋዜጠኛ ጋዜጠኛ አፋልጉኝ ወንድሜ፣ እንጀግናውን አርበኛ ሰው ተቸግሮ

ጀግናው ጋዜጠኛ ወንድሜ ተመስገን ሰላም ይጠበቅ፣ በህይወት ሙርን ሰላም ይጠበቅ። ሰላም ጤና ስጥልኝ፣ ውድ አድማጮቼ፣ የት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በሌላ አስተያየት መጥቻለሁ። ዛሬ የመጣሁት ያው በልዑል ዋናው በልዑል ባቀረበው ቪዲዮ፣ በዛ ጉዳይ አስተያየት ለመስጠት ነው። በጣም በሚገርማችሁ ከዚህ ከነዚህ ከሁለት ወንጀለኞች ጋር የተደረገው ንግግር አለ፣ ግን በጣም እኔ ወደ ኋላ ነአሳ ነግራችኋለሁ። በጣም ያስደነገጠኝ እየጠበኩት የነበረው ግን ስሰማው በጆሮ እየደነገጡበት ነገር አለ። ብዙዎቻችን በዚህ ሁኔታ ላይ ብዙዎቻችን አውርተንበታል። ብዙዎቻችን አስተያየት ተሰጠንበታል። ይሄ ነገር ግን ከራሳቸው ከወንጀለኞች ከአንድ በታቸው ስወጣ ሲወጣ ስሰማው በጣም ደንግጫለሁ። ለማንኛውም ወደዛ ጋ ስንገባ ወደዛ ጋ ስሄድ እናንተም ትሰሙታላችሁ እርግጠኛ ነኝ። ሰምታችሁታል ግን እንደኔ በመገረም እንደገና ነገሮቹ እንድናጤን የሚያደርገን ንግግር ነው ዛሬ እነዚህ ወንጀለኞች የተናገሩት። እና ከዛ በፊት እንግዲህ እዚች ጋ የለቀኩላችሁ አሁንም ግጥም አለ፣ እንደተለመደው የመጨረሻው ላይ ሙሉ እንለቅላችኋሉ ማለት ነው። አሁንም የዚህ እነዚህ የሁለት ጋዜጠኞች፣ የሁለት ወንድሞቻችን በህይወት የመገኘቱ በጣም በጣም ወሳኝ ነገር ስለሆነ ከዛ ውጭ ግን እስኪ ይችን ቪዲዮ ሰምተን እንመለስ። እኔ ሁን ስላልከው ሰውዬ ተሙ ምናምን ስላልከው ግን ስለተሙ ስለተሙ ምን ምንድነው የምታውቀው ንገረኝ። እያንዳንዱ ነገር ስለተመስገን ምንድነው የምታውቀው? እኮ እሺ፣ ነገር ምን መሰለህ የተፈጠረው በቃ ተሙ ሆን ተብሎ ነው የተወሰደው። ይኸውልህ ማርቆስ ሆን ተብሎ እንደሆነ የሚገባኛል። ምክንያቱም ተመስገን ምንም አይነት ወንጀል ላይ የሚሳተፍ ሰው እንዳልሆነ ጠንቅቄ አውቃለሁ። ይህንን እንድትነግረኝ ሳይሆን፣ ትክክለኛ ስለተመስገን የምታውቀውን ነገር እንድትነግረኝ ነው። ጳውሎስ ተገሎ የተገኘ ጊዜ ነው። ስለዚህ ጳውሎስን አንተም ታውቀዋለህ ማለት ነው። ትንሽ በጣም ጥሩ ዋና አላሙ የነበረው ተሙ በጳውሎስ ጉድያ በቃ እሱ ላይ ለማላከክ ነበር። ነገር ግን በኋላ እነሱ ምንድን ነው ያደረጉት? እኔን ፌክ ፖሊሶችን እንዲዘጋጁ ነው ያደረጉት፣ እና መታወቂያ ምናምን እንዳሰራላቸው ነግሮኝ ነበረ። ፌክ የፖሊስ መታወቂያ ያሰራውላቸውና ከዛ በጳውሎስ ግድያ ተጠርጥራል ብለው መተው ወሰዱት። እኔ ከዛ በኋላ ግን እሱ ይሙት ይኑር የማውቀው ነገር የለም። እኔም በቃ ከዚህ በላይ አታስጨንቀኝ። ጳውሎስን ያስገደለው ማን ነው? እኔ ምንም አላውቅም። ጳውሎስን ያስገደለው ማን ነው? ማርቆስ አላውቅም። ጳውሎስን ያስገደለው ማን ነው ንገርኝ። ይህንን እራሳቸው ናቸው የገደሉት። በጣም ጥሩ። ውድ አድማጮቼ እኔ ዛሬ ስለ ተሙ የሰማሁትን ማመን አልፈለግኩም። ማመንም አልፈልግም። በጣም በጣም ከባድ ነው። እነዚህ ሰዎች እነዚህ ወንጀለኞች የሚሄዱበት መንገድ በጣም ከባድ ነው። ተመልከቱ፣ ተሙን ለማያዝ በዚህ መንገድ አንድን ንጹሕ ሰው መግደል፣ እሱን ለማጥመድ አይገርማችሁም? ግን የሄዱበት መንገድ ታዲያ እሱን እንደዛ አንዱን ሰው የማያውቀውን ምንም ያላደረጋቸውን ተሙን ሲያገኙት ምን ያደርጉታል የሚለውን ነገር በቃ አእምሮዬ ይህን ነገር እንዲጠይቀኝ አልፈልግም። የሰማሁትን ዛሬ እውነት አይደለም እያልኩ ነው ለአእምሮዬ እየነገርኩት ያለው። እነዚህ ሰዎች ግን ምን አይነት ጨካኝ እንደሆኑ፣ እህት ወንድሞች፣ እነዚህ ወንድሞቻችን በጣም በጣም ከባድ ላይ ናቸው። በጣም ችግር ላይ ናቸው። ሁለቱንም በሰላም ፈጣሪ ወደ ቤታቸው ይመልስልን። ሁለቱንም በሰላም ፈጣሪ ይመልስልን። ግን የሄዱበትን መንገድ ተመልከቱ ሚኪ እንደዚህ አድርገው ለማጥበድ ፈልገው እንደምታውቁት ሚኪ በሚሰራው ፓይለቱን ገለውታል፣ ሚኪን ወንጀለኛ ለማስደረግ። እኔ እኮ ምን አይነት ምን አይነት አእምሮ እንዳላቸው አላቅም። ምን ያክል እድሜ ሊኖሩበት ነው በዚች ምድር ላይ አላቅም። እነዚህ ወታደር ሲብል ወታደር ነን ያሉ ሰዎች አምኜ ነበር። ለምን መሰላችሁ? ብዙ ጊዜ እነ ልዑልም እነ አቤልም ሲናገሩ ከእኛ ጋራ ሲቪል የለበሱ ወታደሮች አሉ ምናምን እያሉ ስለሚያወሩ እውነት መሰለኝ። ሲቪል ወታደሮች ናቸው ግን አሁን ምንድነው የተረዳሁት መሰላችሁ ያው ልጁ በፌክ እንዳሰሩት ተናግሯል ግን እኔ አሁን ለሰው እዛ ኢትዮጵያ ላይ ላለ ሰው ማንኛውም ሰው እንደዚህ ሲያቆመው ዝም ብሎ ከመንዳት አሁን ተመስገን እንደሚከታተሉ ሲናገር ሰምተናል መከታተሉን ሲያቅ እንደው አሁን ለሌላ ሰው እንደው እኔ አሁን ይህንን ነገር እንደ ምክር ባቀርበው ምንድን ነው የማደርገው እንደዚህ ሰው የሚከታተል ሲኖር ወደ ህግ ጋር መሄድ መኪናውን ዝም ብሎ ለእነሱ በሚያመቻቸው መንገድ ጸጥ ያለ ቦታ ነው እንግዲህ ስናየው፣ የተያያዘበት ቦታ ብዙም ሰው ምናምን የለም እና ያንን ቦታ ሆን ብለው ጠብቀው ነው ተከታትለው እዛ ጋር ያስቆሙት። ለምን ምንም ነገር ሰው እንደማይደርስለት አውቀው እና፣ እንደዚህ ሰው መከታተሉን ሲያውቅ አንድ ሰው መሆን ያለበት ወደ ህዝብ ወዳለበት ጋር መሄድ በተለይ ደግሞ ወደ ህግ ጋር ሄዶ ምንድን ነው እነዚህ ሰዎች እየተከታተሉኝ ነው ብሎ ማቅረብ ምናልባት በዛ ሰዓት በዛሽ ደቂቃ እዛ ቦታ ላይ ሂዶ ቢሆን ኑሮ ወይ እነሱ ክትትላቸውን ያቆማሉ። ለምን እውነተኛ ስላሉ ነው። የአካባቢውም ሁኔታ እነሱ ያስቆሙበት ቦታ ጸጥ ያለ ቦታ መሆኑን አይተው ነው እንግዲህ እንደዛ ያደረጉት እና ይህን ነገር ለሚደርስባቸው ሰዎች እንደዚህ ወንድሞቻችን ብቻቸውን የሚሄዱ ከሆነ ሌላ ሰው ከሌላቸው እኔም እኔም እንደ እኔ እንደ ሀሳብ ሰው መከቶሉን ሲያውቁ እነሱ ወደ ፓብሊክ ጋ መሄድ ወደ ህዝብ ወዳለበት ጋ መሄድ። እንደ ዞር ብሎ እንኳን የሚያያቸው ሰው የለም ለመከታተል፣ እኮ ገፋፍተውት ዘው ሲገቡ አንድም ሰው ሲያልፍ አላየንም። እና ይህን ነገሮች እነዚህን ነገር ሰው ቢያጠናው ይህንን ነገር እንደዛ ቢያደርግ የሚለው ነገር እንደ ሀሳብ ስለመጣልኝ ነው። እናንተስ ምን ትላላችሁ በዚህ ጉዳይ? እንግዲህ ፈጣሪ ይጨመርበት ሳይውሉ ሳያድሩ እነዚህ ወንጀለኞች ተይዘው ለፍርድ ቀርበው እነዚህ ወንድሞቻችን ነጻ የሚሆኑበትን ቀን በጉጉት ሁላችን እንጠብቃለን። በተረፈ ደግሞ እንግዲህ ወደ ዋናው ነገር ስመጣ ወደ ዋናው ነገር ስመጣ ዛሬ ልዑል ባቀረበው እስቲችን ሰምተን እንምጣ። ያው እኔ የሆነ ጊዜ ላይ ሁሉ በቃ በሱ ሮቤል የሆነ ጊዜ ገንዘብ ልኮለት እንደዚህ እንደዚህ ነው ይደውልኝና የሆነ ፕሮጀክት አለኝ ምናም ብሎኛል አለኝ። በቃ እሱ ያው በቀልም ስላለበት፣ ምን ማለት ነው በቀልም ስላለበት ከአቤልን መግደል ይፈልጋል። እቅዳችሁ ምን ነው? ለምን ታምራት አቤል እንዲገደል ይፈልጋል ተናግሮ ስለሱ ደግሞ አንተ እንደምታውቅ ተናግሮ፣ እቅዳችሁ ምንድን ነው? ታምራት አቤልን ለመግደል ይፈልጋል። እናቱም ደግሞ የአቤል የታምራት ተባባሪ ናቸው። ይሄ ነው እውነቱ ማለት። እናቱ የራሄል እናት እንዲገደል አቤል እንዲገደል ትፈልጋለች። የራሄል እናትም አቤል እንዲገደል ትፈልጋለች። እውነቱ ይሄ ነው። ታዲያ እናንተ ምን ምን እያደረጋችሁ ነው ያላችሁት? ፕላን እንዲያወጣ ዱርዮችን እንገዛለት ቅጥር ነፍሰ ገዳዮችን በመድኃኒትም ከሆነ በመድኃኒት እንዲሞት ታንቆም ከሆነ ተወክቶም ከሆነ እንዲሞት ያን ነው ፕላን እንድናወጣ በየቀኑ እየሄድን ከእሳቸው ጋር የምንማከረው በሚስጥር ይሄ ነው እውነታው አዎ ያለው በቃ ይሄ ነው እሱ ደግሞ ሁለት አካባቢ የሚያውቃቸው ነፍሰ ገዳዮች ስላሉ አራት የሚባል ሰፈር እነሱን በብር እንዲደልል ሄዶ እንዲስማማ እኔ መኪና አዘጋጅቼ እሱ አቤል ያለበት ቦታ ይዤ እንዲሄድ ነው ፕላን ነው እሺ ስለዚህ እናንተ አቤልን ልታስወግዱት ነው እዛ ቤት አሰር የምትመላለሱ ከሴትዮዋ ጋር እየተማከራችሁ የልጅህ ደን በከምድ ፈሱ አይቀርም እያሉ ባልም የባልናትም የሚስትናትም እንደዚህ ነው የሚሀሳባቸው። እንግዲህ ወንድሞቼ ይኸው ታምራት ነፍሰ ገዳይ አዘጋጅቶለት እነዚህ ሁለት ልጆች ተመልከቱ። እነዚህ ሁለት ልጆች የተያዙት ናቸው ብዬ ነው ማስበው። ለምን መሰላችሁ? እነሱ እቅዳቸው በአንድ በኩል ብቻ ያደርጉታል ብዬ አላስብም። አሁን እንደነዚህ እንደሁለቱ እንደተገኙት ሌላም ቦታ ይኖራቸዋል ብዬ ነው የማስበው። እነዚህ ብቻ አይደሉም ብዬ ነው የማስበው። ለአቤል በጣም በጣም በጣም መጠንቀቅ አለበት። ሁላችንም በቃ ማድረግ ያለብን አቤል በጣም መጠንቀቅ አለበት። እሱን ለማጥፋት የሄዱበት ያለውን እርምጃ ማየት እንችላለን። ይሄ ነው እንግዲህ ይሄ ታምራት የሚባለው ሰው በጣም ነው የሚገርመው። ግን አሁን እኔ ልንገራችሁ፣ አንድ ትልቅ ስጋቴ ትልቅ ስጋቴ ምንድን ነው መሰላል እስኪችን ስሟት፣ ይቺን ይችን ቃል ስሟት እናቱም ደግሞ የአቤል የታምራት ተባባሪ ናቸው። ሆኖም እያሉ ባልም የባልናትም የሚስትናትም እንደዚህ ነው የሚያሳባቸው። ሰማችሁ፣ ባልም የባልናትም ሚስትም የሚስትናትም አቤልን ማጥፋት ነው የሚፈልጉ። ይሰመርበት፣ ባልም የባልናትም የሚስትናትም አቤልን ማጥፋት ነው የሚፈልጉ። እኔ ለዛ ነው የታምራት እናት እንደዚህ የሆነችበት ለምክንያት ነው። ሌላ ማጥመጃ ነው ጊዜያዊ ሊሆን ይችላል። እንደዚህ ያደረጓት ማጥመጃ ነው። ያ ቃል አባቱን እየረዳለት እንደሆነ እናቱም አቤልን ለማጥፋት ይው እንደምትተባበር እዚህ ጋ ከራሳቸው ሰማ ነው። ወንድሞች ይሄንን በደንብ ማዳመጥ መቻል አለበት። ደግሞ ደግሞ ይህን ቃል ልእችን ሴትየውን እንከባከባለሁ ብሎ እዛ ወይ በመድኃኒት በሚወጋ በምናምን እንዳያስደርጉት እኔ እሷን አውቃ እሷም ደግሞ ደውላ ጠራችው እሱን ነው። ምክንያት አላቸው ብዬ ነው የማስበው እህት ወንድሞቼ ይሄ ነገር ወጥመድ ነው በትክክል አሁን እኔ ከዚህ በፊት ወጥመድ ነው ስልም ግን አንዳንዴ ደግሞ ላይሆንም ይችላል የሚለው ውስጤ ላይ ነበረ አሁን ግን ልል አልችልም ከራሳቸው ከወንጀለኞች የሰማነው ቃል ነው ባልም የባልናትም የሚስትናትም አቤልን ማጥፋት ነው የሚፈልጉት ተመልከቱ ይሄን ያክል ማስረጃ እያሳየ ጆሯቸው ተደፍኗል አንድና አንድ እሱን ለማጥፋት ብቻ ነው አላማቸው። ለምን እንደሆነ እንደታውቃላችሁ፣ የእነሱን ሃይማኖት የነሱን ስለነካባቸው፣ ሌላ አይደለም። በሌላ ጉዳይ አይደለም። ስለዚህ አቤል ይችን እናቱን መልሶ ወደ ልጇ ጋር መላክ ነው ያለበት። እሷን እንከባከባለሁ ብሎ አደጋ ላይ እንዳይወድቅ። እሷ ለእሱ ወጥመድ ናት። ለእሱም ማታስብ እኮ ናት እንዴ! ይሄው ሰማ ነው እኮ አትፈልገውም። እኔም ዶሮውን አላማረችኝም። እኔ ይህንን ነገር እህት ወንድሞቼ በጣም በሰፊው በጣም በሰፊው አስተያየት እንዲሰጠው ፈልጋለሁ። ይሄ ነገር ነገሮቹ ካዋለፉ በኋላ ውይ ከማለት ሰው መጠንቀቅ መቻል አለበት። ራስክን ጠብቅ ነው። ከዛ በኋላ ፈጣሪ ይጠብቃል። ይሄው ዛሬ በጆሮችን ሰማን። እቺ ሴትዮ ተቆረጠችም ተቆመጠችም ልጁ አለ በሕይወት። ስንት ወንበዴ የሚያሰማራ እናትየውን ወስዶ የመንከባከብ የእሱ ኃላፊነት አለበት። መድኃኒት የሰጣት ወይሄ ነገር ሙሉ በሙሉ ሽባ እንዲያረጋ ሳይሆን ጊዜያዊ ነው ያቃል። እናቱ ከዛ በኋላ እንደሚያድናት እየሰማችሁ ነው። ስንት አይነቱ ወንበዴ ስንት አይነት እንትን ወንጀል እንደሚሰሩ። ስለዚህ አቤልን ይችል ሴትዮ አውጣልን ካንተ አካባቢ አርቅልን። ለእሷ የሚረዳ ተብሎ የሚመጣ ሰው በገንዘብ ተባሎ ተታሎ አቤልን ያጠቃዋል ብዬ በጣም ትልቅ ስጋት አለኝ። በእውነት ነው ምላችሁ ለምን በእሱ እስክስር እስካሉ ድረስ እነዛ ሰዎች የአቤል ጋ መቅረብ እድል ይኖራቸዋል ያንን ያደረገበት መንገድ ነው ይመስለኝ እናትየዋ እኮ የሰላሳ ዓመት ትዳሯን እኮ የፈታችበት እኮ ነው እንዴ ባሏን የልጅነት ፍቅረኛዋን እኮ ለዚህ ልጅ የተወችለት ነው ታዲያ አቤል ይበልጥባታል ከባሏ የሰላሳ ዓመት ፍቅሯ የልጅነት ባሏ ይበልጥባታል እናንተ ፍረዱ አይበልጥባት ሰምተናል እንዴት እንዳለች እና ይቺ እናት ከሱ መራቅ መቻል አለባት አቤል ምኗ ነው ምኗም አይደለም። ምኗ ነው? እግር በእግር የሚከታተል ለልጇ ጠላት የሆነ ሰው ትመለሳለች ብላችሁ ታስባላችሁ ወገኖች? እንዳታስቡ። ስለዚህ እኛ ማድረግ ያለብን ምንድን ነው? ይሄን ነገር ትኩረት እንዲሰጠው፣ ለእሱ ብቻ አይደለም፣ ለአቤል ብቻ አይደለም፣ ለልዑል የምንንገረው በትክክል ማወቅ መቻል አለበት። ይሄ ነገር ዞሮ ዞሮ ወንድማቸውን እንዳያሳጣቸው ለብሩኬ የምንንገረው ትኩረት እንዲሰጥበት እዛ አካባቢ የሚቀጠሩ ሰዎች፣ እዛ አካባቢ ያሉ ሰዎች ከልዑል ከአቤል ጋር መገናኘት መቻል ያለባቸው፣ መድኃኒቱ ሁሉ በእጃቸው ነው። ሌላው ደግሞ ምንድነው እዚህ ጋር ወንድሞቼ፣ እነዚህ ሀያ ሁለት አካባቢ ያሉ የነፍስ ገዳዮች እነሱ የቀጠሯቸው መያዝ መቻል አለባቸው፣ መያዝ መቻል አለባቸው። ኦልሬዲ ተደራድረዋል ከነሱ ጋር ቀን ቀጠሮ ይዘዋል። እንዴት እንደሚያደርጉ ሁሉ እዛ አለ ብለው ወጥመድ ውስጥ ሊያደርጉ ተነጋግረዋል። ስለዚህ ልጆቹ ተዘጋጅቶ እየጠበቁት ነው። ስለዚህ በጎን በሌላ ቦታ ሄደው ተቀጥረው አንድ ነገር እንዳያደርጉት፣ እነዛ ወንጀለኞችም ለፍድ መቅረብ አለባቸው። ሌላው ደግሞ የዚች ልጅናት መጠየቅ መቻል አለባት። በእነዚህ በሁለት ምስክሮች ሆነ እሷ ምስር ቤት መግባት አለባት። ለማንኛውም እህት ወንድሞቼ ይህንን ይመስላል። ያው ግጥሙን ጨርሱት። በተረፈ በሌላ አስተያየት በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ተሰናበታችኋለሁ። ሰላም ሁኑ ባል

ጀግናው ጋዜጠኛ ወንድሜ ተመስገን ሰላም ይጠበቅ። በህይወት ሙርን ሰላም ይጠበቅ።